ሰላም ሰላም ቤተሰቦችዬ፣ እንዴት ናችሁ? ሰላም ናችሁ? አላችሁ አላችሁ? አለሁኝ፣ እግዚአብሔር ይመስገን። እናን እስቲ ዛሬ ምሳ አለበነ፣ ምሳ ዛሬ እንኳን እስቲ ቁጭ ብለን እንብላ። ሁሉ እየተሯሯጥን ነው፣ እየተሯሯጥን ነው አይደለ? እና ይሁንና ዛሬ ምሳ እዚች ጋ ፍርፍር ሰርቼ፣ እዚ ጋ ደግሞ አይ ቤ ምስ እንዴ ምንኝ የሰራሁት ማለት ነው እዚሁ ባለሁበት እዚህ ጋርም ዶሮ ጠብሻለሁ ዛሬ ጥብስ ነው ዶሮ እንደዚህ ነው የሰራሁት እዚህ ጋ ደሞ እርጎ አለች እዚህ ጋ ደሞ ድንች አለች እንግዲህ የሀገሬ ድንች ድንች ማለት ነው እና የእኔ ወዶች እንዴት ናቸው አላችሁ ወይ አለሁኝ እግዚአብሔር ይመስገን እንግዲህ ያው ዛሬ እችን አብራችሁ እንድትበሉ ኑ ቶሎ ኑ ኑ ኑ ኑ አብረን እንብላ እያልኳችሁ ማለት ነው እና እንዴት ናችሁ? በተረፈ ሰላም ናችሁ? እስቲ ላይክ ሰብስክራይብ ሼር እያደረጋችሁ እያበረታታችሁ እንግዲህ እች ምሳ አብረን እንብላ ማለት ነው። እንጀራው ደግሞ በጣም ያምራል። ያው እኔ ነው ጠዋት የጋገርኩት ክብስ እርጋግ ይሉታልና፣ እሱን ክብስ እርጋግ ማለት እንግዲህ ያው ዱቄቱን ወዲያው በጥበጥ አድርጎ ያው እንግዲህ የአረብ አረቦች ያውቁታል። ጠዋት ነው የጋገርኩት ማለት ነው። በጣም ስስ ነው እና እንደዚህ በዚህ መልኩ ነው የተጋገረው። እና እንግዲህ ምን ብላላቸው አለው በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብዬ እንግዲህ ባርኬው አለው ፍርፍር ትላንትና የዳቦ ፍርፍር ነው ፍራፍሬ የሰራሁት ማለት ነው። እንግዲህ እች ነው የማያደን እችወጥ ሰርቻለሁ ማለት ነው። እንጀራውን ደግሞ አሰራሩን አሳይን ካላችሁ ማለት ነው እንጀራ አለም ከገብሱም ማለት ነው። አሰራሩን አሳይን ካላችሁ ምን እናደርጋለን? ያው በሚቀጥለው በሚቀጥለው ቪዲዮ እሰራላችኋለሁ ማለት ነው። የእኔ ወዳጆች እስቲ እንቅመሰው። በጣም ጣፍጣል። እኔ ውጆች በጣም የማወዳችሁ በጣም የማከብራችሁ እና ከበሩልኝ። እና እንግዲህ ዛሬ እንደዚህ እንደዚህ እንደዚህ ዛሬ እንኳን እስቲ ቁጭ እየበላሁ እኮ ላውራቸው ብዬ ነው። በነገራችን ላይ ሴቶችዬ ስትቆርሱ እንጀራም ምግብም ስትበሉ እንደው ሚዲያ ላይ ስትወጡ ሰው የሚያስፈራ እንኳን ሴት ልጅ ወንድ ልጅ የማይበላው ነው፣ እየበላ ነው ያለ ነው ማለት ነው። በጣም እንትን ነው፣ በጣም ሰው የሚዘገን ጉርሻ መጉረስ ከባድ ነው። ምንድን ነው የት ይሄድብናል? የት ይሄድብናል? አጠግባችን ነው ያለው ከገበታ ምንድን ነው ከገበታ ከመጣላት ቀስ በሉና ባርኩና፣ ቀስ በሉና በሉ። ሴት ልጅ ደግሞ እንደዛ ያጎራል? ሴት ቀርቶ ወንድ ራሱ በስርዓቱ ቆሾ የሚጎርሰው ማለት ነው። እና ምንድን ነው እንደዚህ ከልክ ያለፈ ጉርሻ ከልክ ያለፈ ጉርሻ ለምን አስፈለገ? ያው ስትበሉ እንደዚህ ትንሽ ትንሽ ዋጡ እንዳያንቃችሁም ደግሞ፣ ከዛ ያው እንደዚህ በምምር መልኩ እንደዚህ በሉ ማለት ነው። እኔ አይነማሮች እንዴት ናቸው? በተረፈ ውሏችሁ እንዴ ነው? ሁሉ ሰላም ነው? እግዚአብሔር ይመስገን። እቺ ዳቦ ዳቦ ነበረ የሰራሁት በጣም መቁርስ ማለት ነው።

ነው የሚማሪዎች በጣም የምወዳችሁ በጣም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ስለምትቸበረታቱኝ በጣም አመሰግናለሁ። ነው ውዶች ከዚ አሉለን

እና በ በሉ በሉ የበላና የተማረ ወድቆይ ወድቅ ትላለች፣ ድሮ አያቴ ማለት ነው። ስለዚህ በሉልኝ ማለት ነው። እንትን አትበሉ እራሳችሁ

ጣ አንቺ ማለት ነው። እና እኔ ውዶች ነ ባለው ቤት ባፈራው እንደዚህ ራሳችሁን ሸንገልገልገል አድርጉና ብሉልኝ የእኔ ውዶች፣ እየበላችሁ እንዳትጎዱ ሰዎች ያልትንቆጣጡ ምናምን እያላችሁ ራሳችሁን አትክዱ ማለት ነው። እና በተረፈ እንዴት ናችሁ? ያው ስለምታበረታቸው በጣም አመሰግናለሁ። ላይክ ሰብስክራይብ ሼር እያደረጋችሁ እንደዚህ እየሰራችሁ በሮ ማለት ነው ነገራችን ላይ ተባሩልኝ በጣም አመሰግናለሁ። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው የሚሉት እየበላችሁ እየበላችሁ እየበላችሁ። እሺ፣ ውጫት ተብላ ጉርሳችሁ እንደ